ደህና ናቸውን? ያለው ፈጣሪ ይመስገን ደህና ነኝ። በያላችሁ በሰላማችሁ ብዛሌ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ተወዳጅ የሆነው ሀረግ ድራማ ክፍል ሰባ አንድ እንግዲህ ታለቋል ማለት ነው። የሆነ በቃ ደስ የሚል ድራማ ነው። በነገራችን ላይ የሆነ ሰዓት እየቆዩ እየለቀቁ ብዙም ሰው እንትን አልነበረም። አሁን ላይ ግን ተልተሎ እየለቀቁት ነው። በዛ ላይ ደግሞ አዲስ ነገር ብቻ ግን በጣም እንትን ሆኖ ነው የሚመጣው፣ ማለት ነው እና ያው ያፌት ዛሬ እንግዲህ ናታን ቤት በመንጣት ቤት ድረስ በመንጣት እኔና የፉዬ ልንጋባ ነው፣ እንግዲህ ሰርጋችን እንድትገኙ እንፈልጋለን በማለት እንግዲህ ለናታን እንዲሁም ለጽ ነግሯቸዋል። ማለት ነው። እጅግ በጣም እሱም ናታንም በደስታ እንመጣለን የፉዬንም ደስታ ፊት ለፊት ሁኜ ማየት እፈልጋለሁ እመጣለሁ በማለት ነግሮታል። ማለት ነው። እኔ ግን በጣም ተሰባብረ በር ዘግተህ የምታለቅስ መስሎኝ ነበር፣ በዚህ መልኩ ትቆማለህ ብዬ አላሰብኩም ብሎ እንግዲህ ያፌት ለናታን ነግሮታል። ሴ ደግሞ ለምንድን ነው ወንድም የሚያለቅሰው? አያለቅስም። አንተ ወይንም ደግሞ ኤፍራታ አላደረጋችሁት ነገር እሱ ምንም አይመስለውም በማለት እንግዲህ ስለ ወንድሟ ቆማ ስትከራከር ነበር ማለት ነው። ከዚህ በላይ እህቴ ያለች ብዙ ነገር ማውራት አልፈልግም በማለት እንግዲህ ያፌት ስለ ፄ እህቴ በማለት ጠርቷታል ማለት ነው እኔ ግን እህቱ ብቻ ነች ወይ ጼ የሱ እህት ነች እርግጠኛ ነኝ እሱ እህቱ ነች ግን ደግሞ ናታንስ ወንድሟ አይደለም ወይ ከናታንስ ይሄን ሁሉ ግፍ የሚያደርግበት ለምንድን ነው የናታን የሆነ ደስታ ነገር ሁሉ የሚነጥቀውስ ምን አድርጎት ነው አባቱ ባደረገው ጥፋት ናታን መቀጣት አለበት ወይ? ናታን እንግዲህ ከማንም ጋር የማይደርስ ዝምተኛ፣ አባቱ ጨቁኖ እያሳደገው ነው። ስለዚህ ይህ ሁሉ ግፍ የሚደርስበት ለምንድን ነው ከናታን ላይ? ናታንስ የእሱ ወንድም አይደለም ወይ? ጽ እህቱ እንደሆነች ናታንስ የያፌት ወንድም አይደለም ወይ የሚለው እጅግ ያሳስባል ማለት ነው። ጽ ደግሞ እጅግ በጣም ተናዳለች ምክንያቱም ናታን መቶ ያፌት መቶ ከሰርግ ሲጠራቸው ናታን ደግሞ እሄዳለሁኝ በማለት እንደዚህ በሙሉ እንትን ሲናገር ለምን እንደዚህ እየበደለ እንደዚህ እያደረገ አንተ እንደዚህ አይነት ቃሎች ለምን ትመልሳለ በማለት ለናታን ትናገረዋለች ማለት ነው። እንግዲህ ቤዛም በጣም ብዙ ነገር ተናግራለች። እኔ ህቴን አቃታለሁ የሆነ ችግር የሆነ ነገር ካልገጠማት በስተቀር ያፌትን ለማግባት ዝግጁ አትሆንም። አንተንም እጅግ በጣም ትወዳለች፣ ታፈቅራለች። በዚህ በአጭር ጊዜ ውስጥም አንተን እንደዚህ አይነት ነገር አትናገርህም። ስለዚህ አንተን መንቃት አለብህ፣ መጋፈጥ አለብህ፣ እንደ ወንድ መጋፈጥ አለብህ በማለት ቤዛ ተናግረዋለች። እኔ ብዙ ነገር አድርጌያለሁ፣ አንተን ለእኔ ለማድረግ ብዙ ነገር ሞክሬያለሁ። ግን ደግሞ እኔ ብቻ ነኝ የማፈቅረው አንድ ሰው ስላፈቀረ ብቻ ያንን ሰው አያገኝም። ይህን ነው የተረዳውት። አንተም ይሄን እያልክ ነው ያልከው። ግን በምን አይነት ነገር ነው እርግጠኛ የሆንከው? እሷ ደስተኛ ሆና ያፌትን እንዳገባች እንዴት እርግጠኛ ትሆናለህ? መጋፈጥ አለብህ። በኋላ ይቆጭሃል። የሆነ ነገር ተፈጥሮ ሊቆጭሃል። ስለዚህ ካሁኑ መጋፈጥ አለብህ በማለት እንግዲህ ቤዛ እነግረዋለች ማለት ነው። እኔ ከእስር ቤት በጣም ብዙ ነገሮች ተምሬ ነው የወጠውተኝ ስለዚህ፣ አሁን ላይ ማንም የለም ብቻዬን ቀርቻለሁ። ከእኔ የምላቸው ሰዎች ሁሉ የሉም። እናንተም አሁን ትሄዳላችሁ። ስለዚህ ብዙ ነገር ተምሬያለሁ በማለት እንግዲህ ለያፌት ለናታ እነግረዋለች ማለት ነው። እሱ ደግሞ ከድሮዋ ቤዛ ወደዚህ ቤዛ ስለመጣሽ እጅግ በጣም ደስ ይላል በማለት መልሶላታል ማለት ነው። እውነት ለመናገር ቤዛ በጣም ተቀይራለች። ሄዋን እንግዲህ ኤፍራታን አደራ አንድ ክትሽን አደራ፣ በአሁኑ ሰዓት አንድ መሆን አለባችሁ እንጂ መራራቅ የለባችሁም በማለት ነግራታለች ማለት ነው። ስለዚህ ቤዛም በቃ ስለሰው ስለምትወድ ነው እንጂ እውነት ለመናገር ይሄን ያክል ክፋት የላትም ኤፍራታም ደግሞ እህቷን ቤዛ እጅግ በጣም ነው የምትወዳት፣ ማለት ነው። ስንት ነገር እያደረገቻት እንኳን ስትወዳት አይተናል ማለት ነው። እና አሁን ላይ እስከዛሬ ባደረገችው ነገር ከኤፍራታ ላይ ባደረገችው ነገር፣ በሰራችው መጥፎ ነገሮች በሙሉ ቤዛ ተጸጽታለች። ይብን እንኳን ከናታን ጋ አብራ ያን ጊዜ ሰክራ፣ ተኝታለች ለምሳሌ የያፌት ልጅ ያንተ ልጅ ነው በማለት የናታን ልጅ ነው ለማስባል አብረው አድራ ነበር፣ በሰከረ ጊዜ ማለት ነው። ጽን ጽና ቤዛ ያደረጉት ሴራ ነው ያን ሰዓት ማለት ነው። በዚያን ሰዓት ደግሞ እኔ እናንተ ምንም ነገር አላደረግንም፣ ምንም ነገር አልፈጸምንም። እኔ ህሊኔ በጣም እየወቀሰኝ ነው። ስለዚህ ይህን ነገር መናገር አለብኝ። ከዛ ራሴን ነፃ ማድረግ ፈልጋለሁ። አንተም ነፃ ትሆናለህ በማለት እንግዲህ ለናታን እነግረዋለች ቤዛ ማለት ነውና ምንም ነገር አላደረግንም ተነካክተንም ምንም አናቅም በማለት እንግዲህ ለናታን ነግረዋለች። ናታን ልሳቅ ልደሰት ምን ላድርግ እያለ በጣም እንትን ብሎት ነበር ማለት ነው። ግን ደግሞ እውነተውን ተናግራለች ቤዛ። እንደዚህ ድራማ ሰራች በዚያን ሰዓት ማለት ነው። ኤፍራታ ደግሞ በእውነተኝነት አድርጋ ራሷን ለናታን እሰጥታለች። ራሷን ለናታን እየሰጠች ምናላት ምናልባት ያፌት እንዳይጫወትብኝ በማለት እንግዲህ እሷ ያው የመጀመሪያ እንትኗን ማለት ነው ለናታን ሰጥታለች። ናታን ግን አያቅም ማለት ነው። እና ያው እጅግ በጣም ለሱ ብላ እንደምትታገል፣ ለሱ ጥፋት ወይንም ደግሞ እሱ በሰራው ነገር እንደዚህ አሁን ዝም ብሎ እንደዚህ የታገለች ፉይን መጨረሻው እውነትም ሲያሞ ካልታገለ እውነት ነው በጣም ነው የሚጸጽተው ማለት ነው። ስለዚህ ይህን ሰርግ ለማቆም ወይንም ደግሞ የሆነ ነገር እሷን ከዚህ ነገር ለማዳን የሆነ ነገር መስራት፣ ዘወር ብሎ ማየት አለበት። ስለዚህ የተናገረችው ነገር ቤዛም እንዲሁም ደግሞ ጽ የተናገሩት ነገር ልክ ናቸው ብዬ ነው የማስበው። እንግዲህ ያው ጽሆን ደግሞ ከቤኒጋ እጅግ በጣም ተዋደዋል፣ ተፈቅረዋል። በዚያ ላይ ደግሞ ምን አይነት እርግጠኛ ነህ ወደፊት እንደማታስታውስ? አሁን ላይ እሷን ለማጽናናት ወይንም ደግሞ እሷ እንድታስታውስ ብለን የቀረብካት ግን ደግሞ እሷ እናንተ አሁን ተፋቅራችኋል፣ በኋላ ይቺ ልጅ ወደ ራሷ ስትመለስና እውነቱን ስታቅ አትርቅም ሆይ ምን አስበ ነው ቢኒያም በማለት እንግዲህ ገኒ ተናግራለች ማለት ነው። እኔ አላቅም። እኔም ፍቅር ውስጥ ገብቻለሁ፣ እሷን ፍቅር ውስጥ ገብቻለሁ። ወደፊት ግን እውነቱን ስ ታቅ ልትርቀኝ ትችላለች በማለት በጣም እየፈራሁ እገኛለሁ በማለት እንግዲህ ቢኒ ተናግሯል ማለት ነው። ቢኒ ስለ ኤፍራታ ነገር ዝም ብሎ ሳይሆን ኤፍራታ ቤት ድረስ ሄዳ ዳጊጋ በነበረባት ድረስ ቤት ድረስ በመሄድ ስለ ስለእኔ ህይወት አይመለከታችሁም አያገባችሁም ስላለች ብቻ እንግዲህ ቤኔ አርፎ ተቀምጧል ማለት ነው። ግን ደግሞ ሰርጉ የሚቆምበትን መፍትሄ የሆነ ነገር እየፈለገ ነው። በነገራችን ላይ የኤፍራታ ሰርግ እንዲቆም የሚጥሩ በጣም ብዙዎች አሉ። ኤፍራታ ግን አሁን ሰርጉን ትፈልገዋለች፣ ምክንያቱም ብዙ ነገሮች ስራ እሱን አግብታ የሆነ መስራት ስለምትፈልግ ማለት ነው። ሄዋንም ሰርጉን ማቆም ትፈልጋለች፣ ቤዛም እንደዚያው፣ ያፌት ናታንም እንደዚያው፣ ቢኒም እንደዚያው ማለት ነው። ማንም አይፈልግም የእነሱን ሰርግ ግን ደግሞ ኤፍራታ ደግሞ አሁን ላይ ትፈልገዋለች ማለት ነው። ከያፌት ቤት የገባችው ሰራተኛ ደግሞ የፖሊሶች ወይንም ደግሞ እነ የዋን የቀጠሯት ነች ብዬ ነው የማስበው ማለት ነው። ምክንያቱም የሆነ መረጃ እየሰበሰበች ነው። ስለዚህ የያፌት ሳትሆን በእርግጠኝነት ሄዋን ነች ወደዚያ ያስገባቻት ፖሊስ ነች ብዬ ነው ማስበው ማለት ነው። በመጨረሻ እንግዲህ ሉሊት በጣም በሚያስቅ ሁኔታ ማለት ነው፣ በጣም ነው ያሳቀችኝ የምሬ ነው የምላቸው። እና እጅግ በጣም በቃ የሆነ ነገር ከገኒ ላይ አግኝታባት ገኒን ለመበቀል የተነሳች ያክል ማለት ነው እና ከዚህ ቤት እንደወጣች ራሱ ይሁና እንደወጣች ታውቃለች፣ ግን ደግሞ መመለስ መቻል አለባት። ስለዚህ የእሷ ብዙ ነገሮች አሁን ብዙ ሚስጥሮች ይጀባታል ተጫወታለሁ እንደዚህ እንደተጫወተችብኝማ መጫወት እፈልጋለሁ፣ በማለት እንግዲህ ለገነት ብዙ ነገር አቅዳላት ነበር። ግን ደግሞ ኤፍራታም ከቤት መውጣቷን እንዲሁም ደግሞ የገኒ ልጅ መሆኗን ስለሰማች ከቤት እንደወጣች የወጣችውም እንግዲህ ጠፍታ እንደገና ደግሞ ከያፌት ቤት ስለሆነች እጅግ በጣም እንትን ብላለች ማለት ነው። ምክንያቱም ከያፌት ጋር በጣም ብዙ ስራዎች ትሰራለች። ሎሊት ብዙ ክፋቶች አድርጋለች። ስለዚህ በጣም ብዙ ነገሮች፣ ስህተቶች አሉባት ማለት ነው። የቤዛን እናትም የገደለቻት ሎሊት ነች። ስለዚህ ገኒ ይህን ነገር ዝም ብላለች፣ ይብን ሰምታ ማለት ነው። የሆነ ነገር ብተነፈስ እንዲሁም በጣም ወንጀለኛ እንዳያፌት ወንጀለኛ ሉሊት ነች ማለት ነው። ስለዚህ በቃ የእሷ ነገሮች በጣም ጠባብ ስለሆኑና ነገሮቹ እስር ስር ስር ስላለባት እጅግ በጣም ደንግጣ ያው እንግዲህ ራሷን ስታወድቃለች። ብልጥ ነች። የወደቀችው ደግሞ አልጋ ላይ ነው እና አወዳደቁ በጣም ነው የምታስቀው። ሲጀምር እሷ ስታወራ ራሱ እንደዚሁ ታስቃለች ማለት ነው። ግን በእሷ ቤት ደግሞ ገኒን ለማስፈራራት በቃ የሆነ ነገር አግኝታባት እንትን የምትል መስሏታል ማለት ነው። ደግሞ በነገራችን ላይ ቤዛ አታውቅም ነበር ማለት ነው። ምክንያቱም ኤፍራታ የገኒ ልጅ መሆኗን አታውቅም ነበረ። እንግዲህ አሁን ነው ሉሊት ነግራት የሰማች ማለት ነው። እኔ ያወቀች መስሎኝ ነበረ፣ ግን ደግሞ ገና አሁን መስማቷ ነው። እሷ ግን አላመነቻትም። ያምሻል እንዴ? እንዴት ሊሆን ይችላል? ኤፍራታ እንዴት የገኒ ልጅ ትሆናለች? ዝም ብለሻት ትቀባጥሬ እያለቻት ነበረ። ስለዚህ ቤዛ ምን ትላለች? ምንስ ይሰማታል ማለት ነው። ምናልባት ኤፍዬ የገነት ልጅ በመሆኗ ማለት ነው። እና ሉሊት ያው ሰው ልቀጣ ስትል ራሷ ተቀጣለች ማለት ነው። የሉሊት በጣም ብዙ ነገሮች አሉ ገና ጼ ታስታውሳለች። ጼ ያደረገችው ነገር እና ይብን ራሱ እሷን እንደዚህ ያደረገውን ሰው ባቀው ምን እንደማደርገው እያለ ያፌት እንደውም በጣም እንትን ሲል ነበር። ያፌት ይብን ማለት ነው። እንደገና ደግሞ እሷ ከሴቶች ጋር እንደዚያ ልክ ኤፍራታን እንዳገተቻት ምናምን ከኤፍራታ ውጭ ማንም አያውቅም። ስለዚህ ብዙ ነገሮች አሉባት ማለት ነው። ስለዚህ እሷም እንደ ያፌት ወደ እስር ቤት ትወረወራለች የሚል ሀሳብ አለኝ ማለት ነው። እና በጣም ብዙ ኮሚኒቲዎች አሉ። በነገራችን ላይ የቤዛን ጸባይ እንደዚህ የቀየር አምላክ እንደው የኢትዮጵያንም ሰላሙን አንጣልን የሚሉ እጅግ በጣም ኮሚኒቶች ማለት ነው። የምሬኑ ሰው ከጥፋቱ ሲመለስ እና ከሆነ ነገር ተመልሶ መልካም ነገር ሲያደርግ እጅግ በጣም ደስ ይላል ማለት ነው። ስለዚህ ያፌትም ደግሞ ከዚያ ጥፋቱ ተመልሶ በእርግጠኝነት ናታንም እንዲሁም ወንድሙና እህቱ ስለሆነ በፍቅር እንደሚኖሩ ተስፋ እናደርጋለን ማለት ነው። እና ውድ ቤተሰቦች እንግዲህ በክፍል ሰባ ሁለት ሰርጉ ይሆናል አይሆንም፣ በግጉት የምንጠብቀው ይሆናል ማለት ነው። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።